ተረፈ ምርት የምንላቸው ሶስት ናቸው። ፍሳሽ ቆሻሻን በማጣራት ሂደት ውስጥ የሚገኘው አንደኛውና ዋናው ውሃው ነው። ታየዋለች። ስላጅ ወይም ደግሞ ዝቃጭ ምንለው ነው። መልሶ ጥቅም ላይ የማዋል ስራ ይሰራል። ለከተማ ውበት እና መናፈሻ እየቀዱ ወደ ከተማ ይሄዳሉ። ዝክሎር እናርገንበት ከታከመ በኋላ ደርቋል። ኦልሬዲ ምንም ነገር የለውም ከመውጣቱ በፊት ላቦራቶሪ እቺ አውቶ ሳምፕለር እንላታለን። ሰዎችን እንደምን አላችሁ? እንግዲህ ዛሬም ቃሊቲ ፍሳሽ ማጣሪያ ጣቢያ ተገኝቻለሁ። የተለያዩ ፕሮግራሞችን ከዚህ ጣቢያ ስናስተላልፍላችሁ ነበር ቀደም ሲል፣ በተለይ ደግሞ ፍሳሽ ቆሻሻን የማጣራት ሂደቱ ምን ይመስላል አጠቃላይ ያለው የሚለውን እና በተጨማሪም ደግሞ ፍሳሽ ቆሻሻ ከተጠራ በኋላ በተለይ ውሃው በላብራቶሪ ሂደት ተፈትሾ ነው ወደ ወንዝ ሆነ ለተለያዩ ጥቅሞች የሚለቀቀውና የሚውለው። ስለዚህ የእሱን ሂደት ስናስቃኛችሁ ነበር

በተለይ ፍሳሽ ቆሻሻን በማጣራት ሂደት ውስጥ የሚገኘውን የተለያዩ ተረፈ ምርቶችን ለመልሶ ጥቅም ላይ የማዋል ስራ ይሰራል። በተለያዩ ዓለማት ላይም ብንመለከት መልሶ ጥቅም ላይ የማዋል ስራ ይሰራል። ለከተማ ውበትና መናፈሻ ከወንዝ ጋር በማገናኘት ድጋሚ ጥቅም ላይ እንዲውል ያደርጋሉ። በእኛስ ሀገር ምን እየተሰራ ነው ከዚህ አንጻር የሚለውን እንቃኛለን። ባለሙያ እየጠበቀን ነው። ከእሱ ጋር እንግዲህ የተለያዩ ሀሳቦች ላይ እናውራለን። ይህንኑ ፕሮግራማችን እየተከታተለ ይቀጥላችሁ እናንተም አብራችሁን ቆዩ። ሰላም፣ እንዴት ነህ? ሰላም ነው። አለን አለን። እስቲ አንተ ራስህን አስተዋውቀልኝ በቅድሚያ። ታደግ መንገሻ አባላለሁ። ፍሳሽ ተፈሳሽ ማጣሪያ ጣቢያ የፍሳሽ ማጣራት ሂደት ሱፐርቫይዘር ነች። መልካም እንግዲህ ያው ዛሬ ድጋሚ መልሶ መጠቀም ላይ ልናወራ ነውና፣ ፍሳሽ ቆሻሻ ከተጣራ በኋላ መልሶ ከመጠቀም አንጻር ለምን ለምን አገልግሎት ነው የሚውለው? የምንጠቀማቸው ተቀማቸው እዚህ ተረፈ ምልት ምንዳቸው ሶስት ናቸው። አንደኛው ዋናው አንደኛው እና ዋናው ውሃው ነው። ውጪ ውሃ ነው፣ ተጣርቶ የሚወጣው ውሃ ነው። ሁለተኛ ደግሞ በዚህ ታይዋለሽ ስላጅ ወይም ደግሞ ዝቃጭ የምንለው ነው። ለምሳሌ ከዚህ ዝቃጩ ወይ ስላጅ ብለው የምንጠራው በተለያየ ለብል እነዚህ ፓይፖች ታንኩ ላይ አራት ነጥብ ዘጠኝ ሜትር ስለሆነ ታንኩ እስከ ሁለት ሜትር ባለው ከፍተኛ ስላጅ ስለሚከማች እሱን ስላጅ እናስወግደዋለን። ያ የተወገደው ሄዶ እዛ ሄዶ ማድረቂያ መደብ አለው። እዛ ሄዶ ይደርቃል። ከደረቀ በኋላ ስላጁ እንሰበስበዋለን። ሰብስበን ለማዳበሪያነት ወይም ኮምፖስት ነው የምንጠራው ስለዚህ አሁን መጀመሪያ የምናየው የዝቃጩን ሂደት ነው። ዝቃጩ ከወጣ በኋላ ምንድን ነው የሚደረገውን የሚለውም እስከ መጨረሻው ድረስ እናያለን ማለት ነው። ስለዚህ አሁን ይሄ መነሻው ነው ማለት ነው። ይህንን መነሻው ነው። እነዚህ ለምሳሌ እዚህ ውስጥ በጣም ብዙ ሪያክተሮች ወይ ደግሞ ለማጣራት የሚጠቅሙ ታንኮች ናቸው። እነዚህ ዝቃጭ የሚፈጠርባቸው፣ ባዮጋዝ የሚፈጠርበት ንጹህ ውሃም ተጣርቶ የሚወጣበት ነው። ባለፈው እንደታየው ባለፈው ተመልካቾቻችን ስናይ ነበረ ላይ ዝቃጩ ከዚህ እነዚህ ፓይፖች ዝቃጭ የሚያወጡ ናቸው፣ መክፈቻ ያላቸው በተለያየ ሀይት ላይ ያለው እንትኑ ከዚህ ስንከፍትለት ዝቃጩ ከውሃ ጋር እየተቀላቀለ ይመጣና እዚህኛው ታንክ ላይ ይከማቻል፣ ይጠራቀማል ማለት ነው። ከተጠራቀመ በኋላ ፓምፖች አሉ እየገፉ ወደት ይወስድታል። ወደ ማድረቂያ መደቡ። ማድረቂያ መደቡ በጣም በዘመናዊ በጆው መምብሬን በሚባለው ማተሪያል ታግዞ የተሰራ ነው ማለት ነው። ስለዚህ ወደዛ ወደ ማድረቂያ መደቡ ነው የምንሄደው። ወደ ማድረቂያ መደቡ ነው የምንሄደው? ከማየታችሁ በፊት ከፈለጋችሁ ዝታንኩ ላይ የተጠቃቀመ ስላችም ማየት ይቻላል። ቀደም ሲል ያው ዝቃጩ የሚነሳበትን ቦታ አየን። አሁን ደግሞ መደቦቹ ጋር ደርሰናል አይደል ተገብቶ በፓምፕ እዚህ መደቦቹ ጋር ነው የሚመጣው አዎ ምንድን ነው የሚደረገው እዚህ ቦታ መደቦቹ ያው እንደምታያቸው አንድ አጋጣሚ የተጸዳ መደብ አለ እንዳየችው ፕላስቲኩ ጆ መምብሬ እንለዋለን ከዛ አሸዋ አለው አሸዋው ከስር ላስቲክ ነው አይደል ያለው ከአሸዋ ስር ከአሸዋ ስር የተለያየ ሌላ አሸዋ ነው ያለው ፕላስቲኩ ዳርና ዳር እንትን ያደረገ ነው ሳፖርት ነው የሚያደርገው፣ መጠበቂያ ወደዛ ባላንስ እንዲጠብቅ ነው። ስለዚህ ሁሉም ጋ እንደዚህ አይነት የዝቃጩ ማምጫዎች አሉ፣ ሁሉም መደብ ላይ አጠቃላይ ወደ 26 መደብ ነው ያለን ማለት ነው፣ እዚህ ላይ ማለት ነው። ሀያ ስድስቱም እንደዛ አይነት ነገር ያመጡና ይደፋሉ። ስለዚህ እዚህ እንደዚህ ከተደፋ በኋላ በፀሐይ ብርሃን ውሃው ሚተነው ይተናል። ከስር ያልተነነው ደግሞ ከስር በአሸዋው መልክ ይሰርግና ውሃው ዝቃጩ ብቻ ይቀራል። ያ ውሃ ግን ወደ መሬት አይሄድም። በፋይፕ ተሰብስቦ ድጋሚ ሄዶ ይጣራል፣ ማጣሪያ ይሄዳል። ማለት ዋንኛ አላማ ውሃውን ማስረግ ነው። አዎ ውሃውን ማስረግ ነው። ዝቃጩ ግን እንደምታዩ ከላይ እንደዚህ ቁጭ ይላል፣ ቁጭ ይላል። በፀሐይ ብርሃን ይደርቃል ማለት ነው። የፀሐይ ብርሃን ነው ማድረቂያችን። ከዛ የደረቀው ያው እንሰበስብና በዚህ መልክ እዚህ ላይ እናስቀምጠዋለን፣ እዚህ ላይ ይቀመጣል። ይህንን ነው እንግዲህ ለተለያየ አገልግሎት የሚውለው ማለት ነው። ክፍለ ከተሞች ይመጣሉ፣ የተለያዩ የግል ድርጅቶች የሚመጡና በአሸዋ እኛ፣ እንዲያውም እንደ ፕሮሞሽን ወይ እንደ ማስታወቂያም እንዲሆን ዝም ብለው እንዲወስዱ ነው የሚደረገው። መናፈሻና ውበት ለውበት እየወሰዱ በጣም ለሳር ይጠቅማል ከተማ። ስለዚህ አሁን እንዲለመድ የማድረግ ስራ ነው እየተሰራ እንዲለመድና ኦልሞስት ተለምዷል። አሁን ለምሳሌ ሶስት አመት ሆኗል። ክፍለ ከተሞች ወረዳዎች እና የተለያዩ የግል ድርጅቶች እየመጡ እየወሰዱ ነው። ዝቃጩ ይኸው ሲደርቅ ያወጣ ነው ነው ይሄ እንደምታየው ነው። ለምሳሌ ይሄ እዚህ ጋ ነው ይከማቸው፣ ይወሰዳል ማለት ነው። ይሄ ነው ማለት ስለዚህ፣ መጨረሻ ይሄ ምንም አይነት መርዛማነት የለውም ማለት ነው። ምንም አይነት እንትን የለውም፣ ደርቋል ኦልሬዲ፣ ምንም ነገር የለውም። ዋናው ፕሮፖርሽኑ ማወቅ ብቻ ነው። ስለዚህ አሁን ደግሞ ውሃው ወዴት ነው የሚውለው? ምን ላይ ነው የሚውለው የሚለውን እሱን ማየት ነው የሚቀረን አይደለ? እሱ ስለዚህ ወደ እዛው እናበር። እንግዲህ ቀደም ሲል ዝቃጩ ለምን አገልግሎት ይውላል? ከማጣራት ሂደት ፍሳሽ ቆሻሻ ከማጣራት ሂደት የተገኘው ዝቃጭ ለምን አገልግሎት ይውላል የሚለውን ሂደቱንም ስንቃኝ ነበር፣ በምን አይነት መንገድ ማዳበሪያ እንደሚሆን ማለት ነው። አሁን ደግሞ ውሃው ለምን ጥቅም ይውላል የሚለው ሀሳብን ልንነጋገር ነው አደለ? ምን ቦታ ላይ ነው የምንገኘው አሁን ላይ? ይሄ የምንገኝበት ውሃ የመጨረሻ የማጣሪያ ጣቢያው ተጣርቶ የሚወጣበት የመጨረሻ የውሃ የሚለቀቅበት ቦታ ነው ያለ ነው። ልዩ ቦታው ክሎሪኔሽን ኤሪያ ይባላል። እዚህ ክሎሪን እናድርገንበት ከታከመ በኋላ ከዚህ በኋላ ውሃው ይወጣል። ይህን ውሃ ግን በአሁኑ ሰዓት አሁን ትንሽ ሰሞኑን ዝናብ ስለነበረ ነው እንጂ እዚህ እየመጡ ነው። እዛ የምታዩ ቦታ ላይ መኪኖች እየመጡ እየቀዱ ወደ ከተማ ይሄዳሉ። ለሳራ ምናምን ይሄ የሚጠጣው ከዚህ እየተቀዳ ነው። ስለዚህ ከመውጣቱ በፊት ግን የላብራቶሪ ሂደት እንዳለ ከዚህ ሳምንትን ባስተላለፍ ነው ፕሮግራም ስናይ ነበር አይደለ? አዎ። እዚህ ከመውጣቱ በፊት ላቦራቶሪ፣ እቺ አውቶ ሳምፕለር እንላታለን። በ24 ሰዓት ውስጥ በእያንዳንዱ በእያንዳንዱ ሰዓት ውስጥ ሳምፕል ትወስዳለች። አውቶማቲክ ነው ሳምፕል ይይዛል። እሱ ተወስዶ በጣም ወሳኝ የሚባሉ ወይ ደግሞ ክሪቲካል ፓራሜትር የምንላቸውን ይለካል። ማሟላቱን ሰው ጤና እንደማይጎዳ እንደማይጎዳ ቼክ ይደረጋል ማለት ነው። ስለዚህ ለተለያዩ ውበትና መናፈሻዎች ብቻ የሚወስዱ ይወስዳሉ ይወስዳሉ። ቀሪው ወደ ወንዝ አንደኛ የወንዙ ተፈጥሯዊ የውሃ ፍሰቱ ይጨምራል። ስቴብል ያደርገዋል። ወንዙ ራሱ እንዳይደርቅ ያደርጋል። እንዴት ነው ያው፣ ቀደም ሲልም እዛ ጋር ስትነግረኝ ነበረ፣ በፊት ላይ ያን ያህል የተለመደ አልነበረም ፍሳሽ ቆሻሻ ተጣርቶ ለጥቅም እንደሚውል መልሶ ጥቅም ላይ እንደሚውል ያን ያህል ግንዛቤም አልነበረም፣ አሁን ግን የተሻለ ነው ስትለይ ነበር። ውሃውስ ላይ እንዴት ነው ህብረተሰቡ ያለው አቀባበል? ውሃው ላይም እንዲያውም አሁን በጣም ከዛኛው በበለጠ እንዲያውም ውሃው ላይም በጣም አሁን እየታወቀ መጥቷል፣ በጣም ከፍተኛ ጥቅም እንዳለው በደንብ ለምን አሁን በአሁኑ ሰዓት ውሃ በተለይ ትሪት ለማድረግ አንድ ሜትር ኩብ ውሃ ለመጠጥ ውሃ የሚያስፈልገው የእኛ ውሃና ፍሳሽ መስሪያ ቤት በጣም ከፍተኛ ብር ነው የሚያወጣው። ያወጣበትን ብር እንዲያም ለህብረተሰቡ ሲሰጥ ደግሞ ቀንሶ ነው የሚሰጠው። ያ ማለት ውሃ መስሪያ ቤታችን በከፍተኛ ሁኔታ ነው ለውሃ ሰርቪስ የሚሰጠው፣ መንግስት የሚደጉም ማለት ነው። ያንን ውሃ ታክሞ ደግሞ ህብረተሰቡ ምንድነው የሚያደረገው? ለተለያየ ነገር ደግሞ ይጠቀምበታል። ከመጠጥ ውጭ ለሁሉም ነገር ይውላል ማለት አሁን ያ ያ ቦታ እየቀነሰ መጥቷል ማለት ነው። ስለዚህ ለመጠጥ የሚውለው ንጹህ ውሃ ለሌላ አገልግሎት ከማዋል እንደዚህ ተጣርቶ የወጣ ነው ውሃ እየተጠቀመ ነው ያለው ማለት። ያ ማለት ምንድነው አሁን ውሃ የውሃ እጥረት አንድ ራሱ የውሃ እጥረት ራሱ ያው መስሪያ ቤቱ አንድ ነው። ፍሳሽም ውሃም አንድ ላይ ነው፣ ውሃና ፍሳሽ ነው። ስለዚህ ውሃ እጥረት ያለበት አካባቢ ውሃ እንዲዳረስ የውሀ ለውሃ የሚወጣው ከፍተኛ ወጪ ታክሞ ድጋሚ ደግሞ ለአረንጓዴ ልንትን ስታውል ከፍተኛ ወጪ ይጠይቃል አሁን እሱ ነው የሚባከናል እሱን ይባክናል ማለት ስለዚህ ይህንን ስትወስድ ግን በጣም ለብዙ አገልግሎት እየሰጠን ያለው እንደነገርኩሽ ማለት ነው መልካም ስለነበረን ቆይታ ከልብ ነው የማመሰግናለሁ አመሰግናለሁ እኔ አባተ ባላለው የወረዳ ሰባት ነዋሪ ነኝ እንደው እዚህ ስትጠቀሙ ውሃ ማዳበሪያ ከየት ነው? ውሃም ይሄ የተጣራ ውሃ ነው። ለምሳሌ የምታየው ንጹህ ውሃ ነው፣ የተጣራ። ማዳበሪያም ከዚህ ከግቢ ውስጥ ነው ያለው። ማዳበሪያም ከዚህ ነው ምንጠቀም፣ ውሃም ከዚህ ነው ምንጠቀም። ሰባ ወጣፍሳሽ የፍሳሽ ማጣሪያ ጣቢያ ማለት ነው። እንደው ከዚህ በፊት ተጠቅመ ታውቃለህ ወይስ ይሄ መጀመሪያ ነው? አልተስ ለምሳሌ እኛ መንግስት አደራጅቶን ነው እዚህ ጋር ባረንጓዴ አሻራ ተደራይ ተነ መጣል አሁን ችግኛ ፈሰናል። ጠቅላላ ከመጠቀም ከጀመራችሁ በኋላ በተለይ ያለውን ለውጥ አይታችሁት አሉ። አይ ከማዳበሪያው ምንድን ያገኛችሁ ጥቅም እዚህ አካባቢ በመስራታችሁ? ለምሳሌ ያገኘነው ጥቅም ውሃም ከዚህ ነው የምንጠቀመው፣ ማዳበሪያም ከዚህ ነው የምንጠቀመው። አሁንም ማዳበሪያው ነው የምታገኘው? አዎ፣ እኛ ማዳበሪያ ከሩቅ ቦታ እናመጣም፣ ከዚያው ነው ውሃም ከዚህ ነው፣ ሁሉንም ከዚህ ነው የምንጠቀመው። ስለዚህ እንደ ማህበር ለተሰማራችሁበት ስራ ጠቅሟቸዋል ማለት ነው። መልካም የስራ ጊዜ። እናመሰግናለን። እናመሰግናለን። እሺ በቅድሚያ አመሰግናለሁ። ስምህን እና የመጣህበትን አስተዋውቀኝ እስኪ። ስሜ ገነና አበበ ይባላል። የከተማ ውበትና አረንጓዴ ልማት የቦቴ ሹፌር ነው። ስሜ ያሬታዬ ይባላል። ከቂርቆስ ክፍለ ከተማ የከባድ መኪና ቦቴ ሹፌር ነው። መልካም እንግዲህ ዛሬ የተገናኘ ነው እዚህ ቦሌ ቡልቡላ የፍሳሽ ማጣሪያ ጣቢያ ተገኝታችሁ ውሃ ስትወስዱ ነው እና እስቲ እንደ እናንተ ጽህፈት ቤት ምን ያህል ጊዜ ሆነ ከዚህ ውሃ መውሰድ ከጀመራችሁ፣ ና ለምን አገልግሎት ነው የምትጠቀሙት? እሺ እኛውን ከ2014 ጀምሮ ነው መጠቀም የጀመርኩት። እዚህ ና የምንጠቀምበት የተጣራውን ውሃ ለግሪነሪ ስራዎች ና ለአንዳንድ ነገሩ ሲሆን እሱ ነው የምንጠቀምበት። ችግኞቹን በማጠጣት እንደዚህ አይነት አገልግሎት ምናምን ብሎ ይህንን ውሃ ነው የተጣራውን ውሃ ማለት ነው። ስለዚህ ለችግኞችን ለማጠጣት ለከተማ ውበትና መናፈሻ አጠቃላይ ነው አጠቃላይ ቻችን እንግዲህ ፍሳሽ ቆሻሻን መልሶ ጥቅም ላይ ከመዋል አንጻር እየተከናወኑ ስለሚገኙ ተግባራት ያዘጋጀ ነው ፕሮግራም፣ ይህንን ይመስል ነበረ። በተለያዩ ክፍሎች እንዳነሳ ነው ፍሳሽ ቆሻሻን የማጣራት ስራ መሰራቱ ዋና አላማው የሰዎችን ጤና ለመጠበቅ አካባቢን ከብክለት ለመከላከል እንደሆነ ይታወቃል። በከተማችንም እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን ይህንኑ ተግባር ይዘውረዋል። ፍሳሽ ቆሻሻን መልሶ ጥቅም ላይ ከመዋልም አንጻር ሰፊ ስራዎች እየተሰሩ እንደሆነ ስናይ ቆይተናል። እንግዲህ ይህ ልምምድ ወደፊትም ህብረተሰብ ውስጥ እየተስፋፋ እንደሚመጣ ተስፋ አደርጋለሁ። ሳምንት ስንመለስ ደግሞ በሌላ አርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ጊዜ